የህፃናትን የጨጓራና የአንጀት ጤንነት የሚረብሹ ብሎም የምግብ ፍላጎት መቀነስ የሚያመጡ አምስት ምግቦች ልንገራቸው። በነገራችን ላይ ህጻናትም ልክ እንደ አዋቂዎች የጨጓራ ህመም ሊይዛቸው ይችላል። ታዲያ ህጻናት ጨጓራ ህመም የሚያመጣባቸው ነገር ምንድን ነው? ምልክቶች ውስጥ ምንድን ናቸው? በምን እናክማቸው? ጨጓራ ህመም የሚያመጡ ደግሞ ወደ አምስት ምግቦች አሉ የማይመከሩ ለህጻናት። እነዚህ በዛራ ቪዲዮ ነግራቸዋለሁ። ሰላም ጤና ያስጥልኝ። የጤና ላይፍ ቤተሰቦች እንዴት ናችሁ? ለቻናሉ አዲስ ከሆናችሁ ቻናሉ ሳብስክራይብ እና ላይክ አርጋችሁ ጀምሩ። ታሁን ወደ ጉዳያችን ይገባለን። ቡለን ህጻናት እንዳልኳቸው ልክ እንዳዋቂዎች ሁሉ የጨጓራ ህመም ሊይዛቸው ይችላል። ታዲያ ምልክቶቹ ምንድናቸው ናቸው? የመጀመሪያው ምልክት ረጅም ጊዜ የሚቆይ የሆድ ህመም ነው የሚኖራቸዋል። ሁል ጊዜ ተዋት ተዋት ሆዴና መመኝ ባህር ያላቸው። በእርግጥ ሆድ ህመም ሁሉ የጨጓራ ህመም ነው ማለት አይደለም። አንጀትና የጨጓራ መቆጣቶች በጣም ብዙ አሉ እና እነዚያ ሁሉ የሆድ ህመም ያመጣሉ። አንዳንዱ ደግሞ ድርካት ሲኖርበት ሆዴና መመኝ ይላል። ስለዚህ የሆድ ህመም ከቆየበት አንድ ህጻን ልጅ ላይ ግዴታ መታከም አለበት ማላቸዋል። በእርግጥ የምግብ ፍላጎት መቀነስ አሁንም ብዙ ነው ምክንያቱ። በሶስት ዋና ዋና ክፍልፋዮች ከፍለን ማየት እንችላለን አንደኛው ምክንያት ከህመም የሚመጣ አለ ለምሳሌ ጨጓራ ህመም የጉበት ህመም የኩላሊት ህመም የልብ ህመም ወይም ህመም ነክ ነገሮች በአጠቃላይ ያልታከመ የውስጣዊ ችግር ማለት ነው ሁለተኛው ምክንያት ደግሞ የንጥረ ነገሮች እጥረት በተለይ ብዙ ጊዜ የሚያጋጥመን የአይረን የዚንግ የምግብ ፍላጎታቸው በተፈጥሮ ይቀንሳል ስለዚህ አይነቱን በትክክል ለመለየት ይህ ከህመም ነው ወይስ ከችግር ነው ወይስ ተፈጥሯዊ ነው የሚለውን ለመለየት ብርመራ ማድረግ ቼክ አፕ ማድረግ ተገቢ ነው የሚሆነው ሶስተኛ ምልክት ደግሞ ማቅለሽልሽና የማስታወክ ምልክት ይኖራቸዋል። በተለይ ምግብ ልክ ሲያዩ ወይም ሲያሸቱ የማቅለሽልሽ ምልክት ስለሚኖራቸው ምግብን አይወዱትም። አንዳንዱ ከበላ በኋላ ማስታወክ ይኖረዋል። አንዳንዱ ገና ምግብ ሳይ ኳክ የማለት ወይም አንድ ከጎደ በኋላ ኳክ የማለት ነገር ያስቸግረዋል። እዚህ እነዚህ ምልክቶች ካሉ አሁንም በአፋጣኝ ህክምና የሚፈልጉ ናቸው። አራተኛው ምልክት ደግሞ ከምግብ በኋላ ያለ ሆድ እና ልክ ሁለት ቡርሻ ወይም ሶስት ቡርሻ ከወሰዱ በኋላ ሆዴ አመመኝ ቆረጠኝ ማለት ከጀመሩ ምናልባት ጨጓራቸው ላይ የሆነ የተቆጣ ነገር ሊኖር ይችላል። አምስተኛው ምልክት ደግሞ የሆድ መንፋት ነው። የሆድ መንፋት ምክንያቱ በርግጥ ብዙ ነው። አንዳንዱ ድርቀት ሲኖርም ሁሉ ሊነፋ ይችላል። የጨጓራ ባክቴሪያ ሊሆን ይችላል፣ ጋዝ መብዛት ሊሆን ይችላል። ጋዝ የሚያበዙ ምግቦች ነው በጣም ብዙ አሉ። እነሱም ሊሆን ይችላሉና እነዚህን ቼክ ማድረግ ተገቢ ነው። ስድስተኛው ደግሞ የጠዋት ሆደመን፣ ጠዋት ጠዋት ልክ ሲነሱ ሆዴ አመመኝ የማዝ ባህሪ ካላቸው ህፃናት ማስመርመር ተገቢ ነው የሚሆነው። ስለዚህ እነዚህ ምልክቶች ኞቹ ናቸው። ታዲያ መንስኤዎቹ ምንድን ናቸው? አንደኛው መንስኤ ከምግቦች ነው። ታዲያ ምግቦቹ የትኞቹ ናቸው? ጊዜ ጨጓራ የሚያመጡ የአንጀት አይነት የሚረብሹ ምግቦቹ የትኞቹ ናቸው? መጨረሻ ላይ ወደ አምስት ምግቦች እነሱ ነግራቸዋል ነው። ከዛ በተጨማሪ ደግሞ የኤች ፓይሎሪ የሚባል ባክቴሪያ አለ ጨጓራ እንዲረብሽ የሚችል ይሄም በምርመራ ማወቅ ይቻላል። ሶስተኛው ምልክት ደግሞ በተፈጥሯቸው ጀምሮ ምግብ ፍላጎታቸው በጣም ዝቅተኛ ከሆነና ትንሽ ትንሽ ምግብ የሚመገቡ ከሆነ ለጨጓራ መቆጣት አንድ አስተዋጽኦ ያደርጋል ማለት መሰላችሁ። አሁን ማንኛውም ህፃናት በጣም የከሳ ከሆነ ሰውነት የተጎዳ ከሆነ እና ምግብ በአግባቡ ማይመገብ ከሆነ ጨጓራ ኖርማሊ የራሱ የሆነ አሲድ አለው። ያ አሲድ በትክክል ምግብ ላይ አርፎ የማይተከቡ ከሆነና የአሲድ ረጅም ጊዜ ሲቆይ አልፎ አልፎ ጨጎራን ሽፋን ይለኛውን ሽፋን የማስኮጣት ወደ ውስጥ የመግባት ባህሪ ሊኖረው ይችላል። ይዛኔ ከፍተኛ የሆነ ሆድ ህመም ያመጣን፣ ምግብ ፍላጎት መቀነስ ያመጣን፣ ነገሮች እየተባባሱ ጨጎራ በራሱ ምግብ ፍላጎት ይቀንሳል። ምግብ ፍላጎት በራሱ ደግሞ መቀነሱ ኪሎአቸው እንዲቀንስና የቪሽየስ ሳይክል ወይንም የአዙሪት ውስጥ ይገቡና ምግፍላጎታቸውም ይቀንሳል ይቀነሳል፣ ኪሎአቸው እየወረደ ይሄዳል፣ ልጁ በጣም ይቆጣ። ስለዚህ ይሄ ነገር በአፋጣኝ ህክምና ስለሚፈልግ ይፈልግ ይርቻቹ፣ የኪሎ መቀነስ፣ ከፍተኛ የሆነ ሆድ ህመምና ረጅም ጊዜ ይቆያ፣ ምግብ ፍላጎት መቀነስ ካለ ለማሳከም ተገቢ ነው የሚሆነው። በህክምናው የጨጓራ ህመም ለሶስት ከፍሎ ነው የሚያስቀምጠው። አንደኛ ፈንክሽናል ዲስፔፕሲያ ይሏል። ያ ማለት በትክክል የስትራክቸር ችግር የሌለው ወይም የሚታይ እብጣቶች ወይም መቆጣቶች የማይታዩ ሆኖን ግን ጨጓራች ውስጥ የሚታዩ ለምሳሌ ፉድ ሴንስቲቪቲ ወይም አለርጂ ያላቸው ሊሆን ይችላል። በስትረስ ሊሆን ይችላል። በቤተሰብ ሊሆን ይችላል፣ ወይም በዘር መተላለፍ ማለት ነው። በኢንዶስኮፕ ሊሆን ይችላል፣ በምርመራ የሚገኙ ማለት ነው። ለምሳሌ ፒዩዲ ወይም አልሰሮች ካሉ ወይም ክሮስ ዲዚዝ የሚባለችን ጊዜ የሚቆይ የአልጀት መቆጣት የኮርስ መቆጣት የጉበት መቆጣት፣ እነዚህ የመሳሰሉት ኦርጋኒክ ኮንዲሽን ወይም በትክክል ተመርምሮ የሚገኙ አሉ። ሌላው ደግሞ ስትራክቸራል ኮዝም ይባላለ። ያ ማለት ለምሳሌ በትክክል የአፈጣጣት ችግሮች ካሉ ጨጓራ ላይ ሊውቻ፣ የአፈጣጣት ችግር ጉበት ላይ ሊውቻ፣ እነዚህ ሁሉ ጨጓራን ሊያስቆጡ የሚችሉ ነገሮች ናቸው። በመጨረሻም ስለ ምግቦቹ እናወራለን። ስለዚ ጨጓራ የሚያስቆጡ ወይም ደግሞ ህጻናት ላይ ጨጓራ ሊያመቱ የሚችሉ ህመም ያመጣል ማለትም የሚችሉ ምግቦች ሰዎች ልንገራችሁ። አንደኛና ዋነኛው ቺፕስ ማንኛው ምግብ በዘይት ሲጠበስ ወይም ዲፕ ፍራይንግ ውስጥ ሲያልፍ የሚያመጣቸው የጤና ጉዳቶች አሉ። አንደኛው ዘይቱ ወይም ቅባቱ ከጤናማ ቅባት ወደ ጤናማ ውዳር ሆነፋ ወይም ይሄ ትራንስፋት ወደምለው ይቀየራል። ይህ አንደኛ የቸጓራ መቆጣት ያመጣል። ዋናው ችግሩ ግን አላስፈላጊ ውፍረት፣ የልብንም፣ የደም ግፊትን ሊያስከሰት ይችላል፣ በረጅም ጊዜ ቆይታ ማለት ነው። ስለዚህ ይሄ ቸጓራን ስለሚያስቆጣ አንዱ ችግር ነው። ሌላው ችግሩ ደግሞ ማንኛውም ምግብ ሲተበስ በውስጡ ያለው ቫይታሚን፣ ሚነራል ረጅም ሰዓት እሳት ላይ የምናቆየ ከሆነ ሊሞት ይችላል። አንዳንዴ ደግሞ ቸጓራን ሊያስቆጣ ይችላል። ሶስተኛ የተጠበሰ ምግብ ችግሩ ደግሞ ሱስ ያስይዛል። በተለይ ጻፍ ደግሞ ይሄ ኩርሽም ኩርሽም የሚና ካገኙ ረጅም ሰዓታቸውን በዛ ኢንጆይ እያደረጉ ይቆያሉና ዝግፍ ላቦታቸው በጣም ይወርዳል፣ ይቀንሳል። ስለዚህ ይሄ የታሸጉ ነገሮች፣ በቺፕስ መልክ የተዘጋጁ ነገሮች ባትሰጧቸው እመክራቸዋለሁ። ሌላው ችግር ደግሞ ረጅም ጊዜ ይህን የተጠበሰ ምግብ በተለይ ደግሞ ድንች ይዘትበት ረጅም ጊዜ የሚወስዱ ሰዎች እና ህጻናት ለካንሰር ተጋላጭ እንደሚሆኑ ጥናቶች ይጠቁ ጨጓራና የአንጀት መቆጣት የሚያመጣ ህጻናት ላይ ምግብ ፍላጎት መቀነስ የሚያመጣ ምግብ ደግሞ የለስላሳ መጠጦች። የለስላሳ መጠጦች አስተውላችሁ ከሆነ ከየትኛው ምግብ በበለጠ በጣም ራሳቸው የሚያስተዋውቁ ናቸው። እነዚህ ምግቦች ደግሞ በውስጡ ካርቦኔትን ወይም ደግሞ ጋዝ የማመንጨት ባህሪ ያላቸው፣ ያ ጋዝ ደግሞ ጨጓራን የመረበሽ አሲድ የመጨመር የማባባስ ባህሪ ያለውና የታሸጉ መጠጦችን የታሸጉ ማንኛውም ለስላሳ ነክ ነገሮችን ባትሰቱ እመክራችኋለሁ። ሶስተኛው ጨጓራ የሚረብሹ ሱስ የሚያሲዙና ምግብ ፍላጎት የሚቀንሱ ምግቦች ደግሞ የታሸጉ ኬኮች። አሁንም ይህን አስተውላችሁ ከሆነ በትሪል ትልልቅ ሚዲያዎች በጣም ያስነግራሉ በጣም ያስተዋውቃሉ። ይህ ራሳቸው ለማሻሻጥ የሚያደርጉት ነገር ነው፣ ግን አት ሴም ታይም ልጆቹን እየጎዳ ነው ያለው ና እባካችሁ እነዚህ ነገሮች ብዙ ባትተከሙ መክራቸኋሉ። በሳምንት አንድ ቀን፣ በሁለት ሳምንት አንድ ቀን እንደ መዝናኛ መጠቀሙ ውዳት የለው፣ ግን እየቀርመት የተከሙናቸው ከሆነ እነዚህ ምግቦች የሚፍለጉት መቀነስ ያመጣሉ። ጨጓራንም አንጀ ዘምጤነት ሊረብሹ ይችላሉ። አራተኛው ጨጓራ የሚረብሹ ምግቦች ደግሞ ስፓይሲ ወይም ደግሞ ቅመማ ቅመም የበዛባቸው ለምሳሌ፣ ይሄ ቀይ ወጥ ነክ ነገሮች፣ ምስር ነክ ነገሮች፣ ምስር ወጥ በተለይ ለአዋቂ የሆነ ለህፃን ጨጓራ ያወራል ያስቆጣ ይችላል። ሆኖም ግን ልፍ ልፍ እያሉ መጠቀሙ በራሱ ችግር ላይ ኖሮ ይችላል። ባላንስ እያደረጋችሁ መጠቀም ትችላላችሁ። ሆኖም ግን ይህ ከማከሞች ለህፃናት ባታዘወትሩ። ከማከመች የሚመክሩት እድሜያቸው ከሁለት ዓመት ጀምሮ ላሉ ህጻናት ነው። ያንን መጠቀም ትችላላችሁ። እሱም በመጠን ቢሆን ይመከራል። አምስተኛው የማይመክሩ ምግቦች፣ የጨጓራ ህመም ሊያመጡ የሚችሉ ምግቦች ደግሞ ቅባታማ የሆኑ ምግቦች ለምሳሌ ቀይ ወጥ ስንሰራ ቅባቱ የምናበዛ ከሆነ ጨጓራ ሊረብሽ ይችላል። ዘይት የምናበዛ ከሆነ ወይም ደግሞ ቀቤ የምናበዛባቸው ከሆነ እነዚህ ዘይቶቹና ቅባቶቹ የጨጓራ መቆጣጠን በማምቃት ልጆቹ ምግብ ፍላጎት መቀነስ ሊያመጡ ይችላሉ። ስለዚህ ቅባት አታብዙ፣ ከማቀቡ አታብዙ፣ ታሸጉ ነገሮችን አታብዙባቸው። ለተሻለ መጠን ተፈጥሯዊ የሆኑና ቤት ውስጥ የሚዘጋጁ ምግቦችን ለማዘወተር ሞክሩ።